ሰላም ለዚህ ቤት ሰላም። ይሽ ብዛ የኔ ወዲ አህለ ወሰሃለን ተፈደሉ። ትንሽ ነው ቀረንጌ ጨረስኩ ነው። ማሻአላ የኔ ውብ አላህ ይጠብቅሽ። የእኔ ማር ኔ ወዲ የኔ ቅንህት አንቺንም አላህ ይጠብቅሽ። እሽ የኔ ወዲ አልሐምዱሊላህ ደና ነኝ። እንዴት ናችሁ ሉሉ የፈጅዋ ዩቲዩብ አሎ፣ ዋለይኩም ሰላም ወራህመቱላ ወበረካቱ። ሀቢብቲ እንዴነሽ? እንኳን ሰላም መጣችሁ ውዶቼ። አይ ላይክ ላይክ ታኒ ደግሞ ሰውር ለም ነው። እስኪ ሁላት ልጄ ኬኩን ካባያችሁ እያለቻችሁ ነው ማለት ነው። እና ይኸው ብሉ እያለች ነው ማለት ነው። ይኸው ብሉ እያለች ነው ልጄ እየጋበዘቻችሁ ነው። አሁን በቃ የኬክ ሰዓት ነው ብሎ እያለች ነው። ደምሩኝ ይመልሳለሁ። ሙረያን ደምሩኝ ይመልሳለሁ ብላለ ሀላ ማሻላ ብላፊ ያለ ሀፊበቲ ሙረያን ሀቢበቲ ደምሬሻለሁ እኮ አንች ጋ እኮ ቤተሰብነን ግን ሁለት ነው። አበባ አበባ በያዘው ፎቶ ነው። አበባ በያዘውች ደቂቃ አበባ በያስ ሹ ነው እሙረ ያኔ ደመርኩች ደመርኩሽ። በዚህኛው ኮሜንት አስቀምጭልኝ ሁለቱም ያንቺ ከሆነ እመልሳለሁኝ። እና ለሁዶች ትንሽ ነው የቀረ ልጠብቅ። ኦኬ፣ ያው አበባ ደምሬሻለሁ እና ኢንሻአላህ። ተደብቄ ኑሬ ገና ቅርብ ጊዜ ነው ያዩትና አልተቆጡኝም። ይቆጥኛል ብዬ ነበር። እናታቸውን አስፈቀርኩኝ። ምሳውን ምሳውንም አሳያቸው የሰራሽውን ምሳ፣ ምሳውንም አሳይ። እንዲሁ በዛ አሳይቻቸው። እንዲህ ሀብታም ሊያረጉ ነው ማለት ነው።